ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ ዕለቱ አርስተ ዜና እናልፋለን። በፋኖ ኃይሎች እና በብልጽግናው መንግስት መካከል እየተካሄደ የሚገኘውን የትጥቅ ትግል ተጠናክሮ የቀጠለ ሲሆን ሰሞኑን በሚካሄደው የትጥቅ ትግል አርበኛ ጌትነት መሳፍንት መሰዋቱም ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ሚኒልክ እዝ ዋና አዛዥ መግለጫ ሰጥተዋል። ሙሉ መግለጫውንም እንደሚከተለው ምናቀርብላቸው ይሆናል። ዘመናትን ተሻግሮ የመጣውን የአማራ ህዝብ ግፍና በደል ለማስቆም ህዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍንት ተስፉ ዛሬም የዘመናት ግፉ ወደ ዘር ማጥፋት አድጎ ይሁልን የህልውና አደጋ ውስጥ የገባውን የአማራ ህዝብ ለመታደግ እየተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል። በዚህም መራር ዋጋ የተከፈለበት ባለ ትግል ጥቅምት 29 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘ ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥ የራስ አሞራው ሶስተኛ ኮር አስተዳደር ኃላፊ ሆነው አርበኛ ጌትነት መሳፍንት ተስፉ መስዋዕትነት የከፈለ ሲሆን በዚህም ከባድ ሐዘን እንደተሰማኝ ለመግለጽ እወዳለሁ። ትግላችን እስከ ቀራኒዮ እና አባታችን አርበኛ መሳፍንት ተስፎ እስከ ቤተሰቦ ለአማራ ሕዝብ በደማቅ የደም ቀለም እየተጻፈ ነውና ትውልድ በጀግንነትና ለአማራ ሕዝብ የተከፈለ እውነተኛ አማራነት ነውና ለእሱ በግል አመሰግናለሁ ማለት ማለት ወዳለሁ ሲሉ ገልጸዋል። ይህ መስዋዕትነት የአንድ ጀግና መስዋዕትነት ብቻ ሳይሆን ለአማራነት ዋጋ መክፈል ምን ማለት እንደሆነ በህይወት እያሉ ህያው ምስክር ነዎት ሲሉም ገልጸዋል። የአማራ ፋኖ የጀመረውን የህሉና ትግል አጠናክሮ ይቀጥላል። የወንድማችን አርበኛ ጌትነት መሳፍንት ተስፉና በአውደ ውጊያ በወደቁ ጀግኖቻችን ዘመቻ አውጀን የአብይ አህመድን አገዛዝ ድባቅ እንደምንመታው ወደ ድልና ነጻነትም እንደምንሸጋገር ከምስራቅ አማራ ቀጠና ሆኜ ይህን መልእክት ሳስተላልፍ በታላቅ ቁርጠኝነትና ቁጭት ሆኜ መሆኑን መግለጽ እፈልጋለሁ ሲል ገልጿል። በመጨረሻም ለአርበኛ መሳፍንት ተሱ ቤተሰቦችና ለመላው የትግል ጓዶቹ ልባዊ መጽናናትን እመኛለሁ። ህልውላችን፣ በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የሚኒሊክ እዝ ሰብሳቢ ዋርካው ምሬ ወዳጆ። ሌላኛው ዜና ስናልፍ የሶማሊላንድ መንግስት የግዛቲቱን የአየር ክልል ለመጀመሪያ ጊዜ በይፋ ሙሉ በሙሉ መቆጣጠር መጀመሩን አስታውቀዋል። የሶማሊላንድ ሲቪል አቪዬሽን ባለስልጣን ከትላንት ሰኞ እለት ጀምሮ ወደ ግዛቲቷ የሚገቡ፣ ከግዛቲቷ የሚነሱ፣ ወይም የግዛቲቷን አየር ክልል አልፈው ወደ ሌሎች ሀገራት የሚበሩ አውሮፕላኖች በሙሉ በቅድሚያ ፍቃድ እንዲያገኙ ማድረግ መጀመሩን አስታውቀዋል። የግዛቲቱ የበረራ ተቆጣጣሪ ባለሙያዎች አዲስ የተተከለውን የራዳር መቆጣጠሪያ መሳሪያ በመጠቀም ወደ ግዛቲቱ አየር ክልል ከሚቃረቡ የማንኛውም አየር መንገድ አውሮፕላኖች አብራሪዎች ጋር ሬዲዮ ግንኙነት ማድረግ መጀመራቸውም ታውቋል። በርካታ አየር መንገዶች የሶማሌላንድ አዲስ መመሪያ እንደሚያከብሩ ማረጋገጣቸውን የጠቀሱት የግዛቷ የአየር በረራ ተቆጣጣሪ ባለስልጣናት መመሪያውን የሚያከብሩ የአየር መንገዶች ግን ከነገ ጀምሮ ከግዛቷ አየር ክልል ከመግባታቸው በፊት እንዲመለሱ እንደሚደረግም መናገራቸው ዘገባ አስታውሰዋል። ሶማሌላንድ የአየር ክልሏን ሙሉ በሙሉ ለመቆጣጠር የሚያስችላትን አዲስ መመሪያ ተግባራዊ ማድረግ የጀመረችው የሶማሌ መንግስት ወደ ሶማሌላንድ ራስ ገዝ የሚጓዙ አየር መንገደኞችን የሚጠቀሙ መንገደኞች በሙሉ በቅድሚያ ከሞቃዴሾ የኤሌክትሮኒክ ቪዛ ማግኘት አለባቸው በማለት የዋጣውን አዲስ መመሪያ ማውጣቱን ውድቅ ካደረገች በኋላ ነው።